በስም አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። ጥቅምት አስራ ስድስት ቀን የሚከበሩ አመታዊ የቅዱሳን በዓላት ሰባቱ ኪዳናት። ተካሄደ ማለት ተስማማ፣ ተማማለ እንደማለት ሲሆን ኪዳን በቁሙ ውል፣ ስምምነት እንደማለት ነው። ይኸውም እግዚአብሔር ከሰዎች ጋራ፣ ሰዎችን ከሰዎች ጋራ የሚያደርጉት ሲሆን ይችላል ሊሆን ይችላል። ልዩነቱ የእግዚአብሔር ቃል ኪዳን ቅዱስና የማይለወጥ መሆኑ ነው። እግዚአብሔር አምላክ ከስነ ፍጥረቱ ጀምሮ በየጊዜው ከብዙ ወዳጆቹ ጋር ኪዳንን አድርጓል። ቅድስት ቤተክርስቲያን እነዚህን ኪዳናት ጠቅለል አድርጋ ሰባት እንደሆኑ ታስተምራለች። ስለዚህም ዛሬ ፈጣሪ ቢረዳ እነዚህን ሰባቱን ኪዳናት በጥቂቱ እንመለከታለን። ኪዳነ ተካሄድኩ ምስለ ኅሩያኔ ከመረጥኳቸው ጋር ቃል ኪዳንን አደረግኩ። ኪዳነ አዳም አዳም ማለት የእግዚአብሔር ድንቅ ፍጥረት፣ የፍጡራን አስተዳዳሪ፣ ነቢይና ካህን ንጉስ ነው። እግዚአብሔር ከአዳም ጋር አስቀድሞ በጸበለስ አማካኝነት ቃል ኪዳን ነበራቸው። ነገር ግን አባታችን በዲያብሎስ ሴራ በመረታቱ ኪዳኑ ፈረሰ። ዘፍጥረት አ ሶስት አንድ ላይ አዳም እና ሔዋን ተጸጽተው ቢያለ እሱ ግን አዲስ ኪዳን ተስፋ ከልጅ ልጅ ተወልጃ ድናሃለሁ የሚል ኪዳንን ተቀበሉ። ኪዳነ ኖህ ሁለተኛ። ከአዳም እስከ ኖህ ድረስ ባሉት አስር ትውልድ ዓለም በአመጻ ተመላች። ቅዱስ ኖህ በደግነቱ መርከብ ሰርቶ ቤተሰቡን ሲያተርፍ ዓለም በማየ ስራው የጠፋች። ከመርከቡ ከወጣ በኋላም ኖህና እግዚአብሔር በቀስተ ደመና ምልክትነት ቃል ኪዳን ተጋቡ። እያማስና ለምድር ዳግመ በማየ አይህ እንዲል። ኪዳነ መልከጼዴቅ መልከጼዴቅ እግዚአብሔር ካህኑ የክርስቶስን ምሳሌ የሆነ ሳሌ ሳሌም ንጉስ ነው። በአስራ አምስት ዓመቱ መንኖ አጽም አዳምን ይዞ በቀራኒዮ በህብስትና በወይን ያስታኩት ነበር። እግዚአብሔር ለመልከጼዴቅ በአዲስ ኪዳን ለምትሰራው ተሰራው ክህነትና ምስጢር ቁርባን ምሳሌ አድርጎ በቃል ኪዳናት ትሞታል። በዚህም ተሰውሮ ይኖራል እንጂ ሞትን እስካሁን አልቀመሰም። ይሄም ካህነ መልከጼዴቅ ካህኑ መልከጼዴቅ ከአብርሃም ጋር በተገናኘ ጊዜ ተገልጧል። ኪዳን አብርሃም ቅዱስ አብርሃም የህዝብና የዘባባር አባር ስርወ ሃይማኖት የጽድቅ አበጋዝ ነው። ስለ ፍቅረ እግዚአብሔር ሲል ከርስቱ እና ከወገኖቹ ተለይቶ በቅድስና ኑሯል። እግዚአብሔር በዘርህ አሕዛብ ይባረካሉ አለው። የቃለ ኪዳን ምልክት የሚሆን ዘንድ ግዝረትን ሰጠው። ኪዳነ ሙሴ ቅዱስ ሙሴ የነቢያት አለቃ የእስራኤል እረኛ እግዚአብሔር ሰውና ፍጹም ትሁት የዋ ሰው ነው። በፈጣሪ ትእዛዝ እስራኤልን ከግብፅ ባርነት አውጥቶ ለአርባ ዘመናት በበረሃ ሲመራቸው ከእግዚአብሔር የኪዳን ጽላት አሰርቱ ትእዛዛትንም ተቀብሏል። ኪዳነ ዳዊት ቅዱስ ዳዊት ስራተ ነገሥት ጻድቅ የዋህ ብሩክ የሆነ አባት ነው እግዚአብሔር ከረኝነት ጠርቶ ንጉሥ አድርጎ ሽሞት ከድሆች ከሆድህ ፍሬ በዙፋን ላይ አኖራለሁ ሲል ምሎለታል አክሎም ሰፊ ቃል ኪዳን ሰጥቶ አልዋሽም ብሎ ሲምልለት እንመለከታለን ሰባተኛ የኪዳናት ሁሉ ማህተም ኪዳነ ምህረት በብሉይ ኪዳን የነበሩ ስድስቱ ኪዳናት በዘመናቸው ክብርና ክቡርና፣ ሕዝቡን ከመቅሰፍት ይታደጉ የነበረ ቢሆንም ከሲኦል ማዳን ግን አልቻሉ። ስለዚህ አንድ ፍጹም ኪዳን ያስፈልግ ነበር። ይሄ ፍጹም ኪዳን ይፈጸም ዘንድም ከቅድስት ስላሴ አንዱ ወልድ ከሰማየ ሰማያት ወርዶ ከድንግል ማርያም አይጸናደረ በፍጹም ተዋህዶን በህቱም ድንግልና ተወልዶ አድጎ ተጠምቆ አስተምሮ ሞቶ ተነሷልና አርጎ ስጋ ማርያም በዘባነ ኪሩብ አስቀመጠው። ኪዳነ ምሕረት የምሕረት ኪዳን የምንለው አንዱ ታዲያ ይሄ ነው። የጌታችን መጸነሱ መወለዱ መሰደዱ መጠመቁ ማስተማሩ ስጋ ወደሙን መስጠቱ መሰቀሉ መሞቱና መነሳቱ ማረጉና መንፈስ ቅዱስን መላኩ በአንድ ላይ ኪዳነ ምሕረት ይባላል። ታዲያ ይህ ሁሉ የተደረገው በስጋ ማርያም ነውና የኪዳኑ ባለቤት እመቤታችን ቅድስት ድንግል ማርያም ናት። የእርሷ ኪዳን የስድስቱ አበው ኪዳናት ፍጹም በማድረጉ የኪዳናት ማኅተም ይባላል። የድንግል ማርያም ኪዳኗ ከሲኦልና ከገሃነም ሊታደገን አቅሟለውና መድኃኒታችን ኢየሱስ ክርስቶስ ለድንግልናቱ ቃል ኪዳኑ ያጸናላት ደግሞ ካረገ ከዓመታት በኋላ ጎልጎታ ላይ ነው። ይህም እመብርሃን በዚህ ቁማ ስለ ሀጣን ስታለቅስ እናቴ ሆይ በስምሽ ያመነውን በቃል ኪዳንሽ የተማጸነውን እምርልሽ አለ ብሎ ደስ አሰኝቷታልና። ይኸው በእመብርሃን ምልጃና ኪዳን ምእመናን ከመቅሰፍትና ከገሃነም እሳት ማምለጥ ከጀመሩ ሁለት ሺህ ዓመታት ሆኑ። ዛሬ ምኛ ሃጣንን ልጆቿን ከእሳት እንደምታታደገና ምንም በጥለዋ ስር እንኖራለን። ኢትስክሪ ብነ አበሳነ ሀጢአተነ ወጌጋየነ ማርያም እሙ ለእግዚእነ በኪዳንኪ ወበስለትኪ ድንግል ተማሂፀነ። ድንግል ሆይ ኃጢአታችንን አበሳችንና በድላችን አታስቢብን አታሳስ አታስቢብን ዘንድ በስደትሽና በኪዳንሽ ተማጽነናል። ቸሩ ልጇ ከበረከተ ኪዳኗ ይለየን። በዚህ ዕለት አባ ያቃቱ ሊቀ ጳጳሳት ይታሰባሉ። በምድረ ግብጽ ከተነሱ ለመንጋው ከራሩ አበው ጳጳሳት አንዱ አባ ያቃቱ ናቸው። አባ ያቃቱ መጽሐፍትን የተማሩ በገዳሚ የሚኖሩ በመሆናቸው እንደ ቀደማቸው ቤተክርስቲያን፣ በቅና ቤተክርስቲያኗን በቅን መርተዋል። ፓትርያርኩ ነው ከተሾሙም በኋላ ብዙ ጭንቅ ያሳለፉ ሲሆን እግዚአብሔር አቃሏላቸው ከማረፋቸው በፊት ከእርሳቸው ቀጥሎ የሚሸሙትን በጸጋ ተናግረዋል። አባ ያቃቱ ለግብፅ አርባ ዘጠነኛ ሊቀ ጳጳሳት ናቸው። በረከታቸው ይደርብን። ጥቅምት አስራ ስድስት ቀን የሚከበሩ አመታዊ ቅዱሳን ባላት አባ ያቃቱ ሊቀ ጳጳሳት፣ ጻድቃን ለድርቂ እለድርቂ፣ አባ ጳውሌ ገዳማዊ፣ አባ ማርቆስ መስተጋድል፣ አባ አሮም መስተጋድል ይታሰባሉ። የምድር ባለጠጎች አይዛ በፊትሽ ይማለላሉ። ለአሴቦን ንጉስ ልጅ ሁሉ ክብሯ ነው ልቧ ልብሷ የወርቅ መጎናጸፊያ ነው። በኋላዋ ደናግል ለንጉሥ ይሰግዳሉ ይወስዷሉ። በአባቶች ፈንታ ልጆች ተወለዱልሽ፣ በምድርም ሁሉ ላይ ገዢዎች አድርጌ ትሾሚያቸዋለሽ። ለልጅ ልጅ ሁሉ ስምሽን ያስባሉ። የቅዱስ ዳዊት መዝሙር መዝሙር 44 ከቁጥር 12 እስከ 17። ማርያም ድንግንዘ ሳሙኤል ሙዳየ እፍረት እንተብኪ አምሰጥነም ነጺአቱ ለኃጢአት ዋዕዲ ቅርነቅ ብለን ንግሥት ወላሀ ካይናት